ለምንድን ነው የዚህ ሰውዬ ፎቶ ኔጋ የደረሰው ብላ ብታስብም እስከ ዛሬ ድረስ ጭንቀቷን፣ ሀሳቧን ወይም ደግሞ የህይወቷ አጋር ፍቅሯ ልታደረገው ያሰበችው ሰውዬ ቴዲ መሆኑ ስትረዳ ምድሩ ተሰንጥቆ ቢውጣት ደስታዋ ነበረም ግን እንደዛ በፍጹም አልሆነም። አንደበቷ ቃላት ማውጣት እስከሚያቅተው እጆቿ የያዙትን ስልኮች መያዝ አቅም እስከሚያጡ ድረስ ነበር የፈራችው እየሆነ ያለው ነገር ውሸት ቢሆንና ፍጹም እንዳልተፈጠረ ቢሆን ብትመኝም ነገሩ ግን እሷ እንዳሰበችው ሳይሆን በትክክል እሷን የሚወዳትና እስከ ዛሬ ድረስ ሲያወራት ሀሳቧን፣ ጭንቀቷን ሲጋራት እየነበረው ቴዲ እንደሆነ ስታቅም አምላኳንም ወይ አምላኬ ምን ውስጥ ጨመርክኝ፣ ባክ ከዚህ ነገር ውስጥ አውጣኝ ብላ ብትማጽንም እንዴ የሆነ ነገርና ያለፈ ነገር ስለሆነ ምንም ማድረግ ስለማይቻል የመጣውን ነገር ግን ብጸጋ ተቀብሎ መቋቋም ስላቃታት አቅሟና ሁሉ ነገር ከድቷታል ማለት ነው። ሆናል ይሆናል ህይወቴ ነው ሁሉንም ነገር ይጋራኛል ክፍል ለፊት የተጋፈጠውን ችግር በሙሉ አብሬው እጋፈጣለሁ ብላ ያሰበችው ሰውዬ ጭራሽ የሄለን ቀኝ እጅ ሆኖ ስታገኘው ፍቅሯና ሀሳቧ በሙሉ ገደል ስለገባባት አሁን ላይ የምታደርገው ነገር ስለጨነቃት ከክፍሉ ውስጥ ራሱ ሄለን ቆልፋባት ስለሄደች ትጮህና ብትፈራገጥ ምንም ማድረግ አልቻለችም። ይባስ ብሎ ቴክስት አድርጎ ስላለው ነገር ሲነግራት ፍርሃቷና ጭንቀቷ የባሰ ነበር የጨመረባትም። ሄዲም እኔ እስከ ዛሬ ድረስ ስታውሪኝ የነበርኩት ሰውዬ እኔ ነኝ። ስለ እኔ የምታስቢውን ነገር በሙሉ አውቃለሁ። ግን ይሄ ነገር በፍጹም እንዳታስቢ፣ እኔ ከጎንሽ ነኝ ብሎ ቢያለ ያጽናናት ቢሞክርም እሷ ግን ይሄ ነገር በመፈጠሩ ወደ እብደትና ራሷን ለመቆጣጠር ወደማይችል ደረጃ ውስጥ ጨምሯትን የዘጋውንም በሩ እንዲከፈትላት ብትጮህና በሩን ብትደበድብ ግን ማንም ሊደርስላት ስለ አልቻለ እዛው ክፍሏ ውስጥ ፍራት ውስጥ ነበረችን። ቤሉል የኑንያት ነገር በጣም እያስጨነቀው ና ከሚጠብቀው በላይ እያስገድደው ስለሆነ ምክንያቱም ኑንያትን በጣም እንደሚወዳትና ና በጣም እንደሚያፈቅራት ብናውቅም ወደ ሷ ለመቅረብ በሞከረ ቁጥር እሷ ግን እየሸሸችው ስለሆነ ድንገት ወደ ቤተ ክርስቲያን ከናትየዋ ጋር ሊሄዱ ሲሞክሩ እሱም ፍቅሩ አስገድዶትና ከእሷ ጋር ትንሽ ጊዜ ባሳልፍ በሚል አስተሳሰብ ሊሆን ይችላል ብለን እነሱ ጋር ወደ ቤተክርስቲያን ሄዷል። ከቤተክርስቲያን ሲመለሱም ወንድሟና ኤልሻዳይ ስላገኟቸውም ኤልሻዳይ ደግሞ ኑናያትን ከወንድሟ ጋር ስታዎች ልጁ ምንድን ነው ችግሯ ወንዶቹ ሁሉ ወደ እሷ የሚሳቡበት ብላ ብላ ደግሞ አሁን ወንድሜ ላይ መንጠልጠል ጀምራለች ብላ ግላጭ ከወንድሜ ጋር ምንድን ነው የምትሰሪው ደረጃሽ አይደለም እኮ ብላ ብታስብም፣ ቤሉል ግን ቤተክርስቲያን ሄደን መተን ነው ቢላቸውም ኤልሻዳይና መኳንንት ግን ቤሉልን ከነኑያት ጋር ምክንያት ሁለቱም የተደሰቱ አይመስሉም። እንኳን እንትም ኑንያትም ከዚስ ከቤሉል ጋር ምንድነው የምትሰሪው? መንገድ ላይ ከወንድ ጋር ምንድነው የምትሰሪው ብሎ ቢቆጣትም፣ እሷ ግን ቤተክርስቲያን ደርሰን ነው የመጣ ነው ብትለውም፣ እሱ ግን ከእንግዲህ በኋላ ከሱ ጋር ብቻሽን ሆነሽ ባይሽ ውርድ ከራሴ፣ ስለዚህም አርፈሽ ማድረግ ያለብሽን ነገር አድርጊ፣ ከእንግዲህ ከእሱ ጋር እንዳላይሽ ብሎ አስጠንቅቋታል። ማለት ኤልሻዳይ መኳንንት ከችግር ያወጣኛል ብላ ችግሯን ብትነግረውና ወይም ደግሞ ከሌሎች ሰውዮ የትራት እጅ ፈልቅቆ ቢያወጣትና ልሳ ብሎ ቢጣላላትም አሁን ላይ ግን እሱ እጅ ላይ የወደቀች ነው የሚመስለው። ምክንያቱም እህቷን ስታበሳጭበትና እህቷን ስትቆጣበትና ስታመነጫጭቃ ስላየም እኔ ጋ የአንቺ ሚስጥር እንዲቆይ ከፈለግሽ እህቴን እንደዚህ ማድረግ የለብሽም እስካሁን ድረስ ላደረግሻት ነገርም አሁንም ለተናገርሻት ነገር በጠቅላላ ይቅርታ ጠይቂያት ብሎ ይቅርታ እንድትጠይቃት አድርጓታል። ኤልሻዳይ ምን አይነት ችግር ውስጥ እንደገባ ያለባችና ካንዱ ችግር ላቅቃለሁ ብላ ስታስብ ወደ ሌላ ችግር ውስጥ እንደገባች ቢሰማትም ለኑነያት ግን ቆይ ሰራልሻለሁ ብላ መዛቷን አሁንም አላቆመችም። መኳንንትም እስካሁን ድረስ ስትበድላቸው እና ስታረጋቸው የነበረውን ነገር በሙሉ በቀላሉ በዚህ እንደሚበቀላት። አሁን ላይ ግን ኤልሻዳይ መኳንንት እጅ ላይ የወደቀች ነው የሚመስለው ምክንያቱም ሚስጥሯንና ሁሉንም ነገር ስለሚያከ እንግዲህ እነሱ ላይ ጭማ አለቃለሁ ብትል ሚስጥሯን ለቤተሰብሽ እናገርብሻለሁ ብሎ እያስፈራራት ሁሉንም ነገር እሱ እንደፈቀደውና እሱ በሚያስበው መንገድ እንደሚሄድ ገና ከጀምሮ አይተናል ማለት ነው። ቤተሰቦቼ ይናገርብኛል ብላ ስላሰበች አሁን ራሱ በአንድ ቃል ንያትን ይቅርታ ካልጠየቅሽ ውርድ ከራሴ ሲላትሺ ብላ ንንያትን ይቅርታ ጠይቃት አለች ማለት ነው። ኢልሻዳም ንንያትን ይቅርታ መጠየቋ በጣም ስላንገባገባት ና ስላቃጥላት የኑንያትን ሚስጥር ማለትም ስለ እሷ ጤንነት ስሚያወራውን ፖስታ ከእናቷ ክላስ ውስጥ ሰርቃ አምጥታም ንያትን ከጠራች በኋላ ይህ ወረቀት ያንቺ መሆኑን አውቃለሁ ስለዚህ እዚህ ሚስጥር ውስጥ ያለውን ነገር ታውቅ አለብኝ ብላ ብትሞክርም ኑኖ ያት ግን በጥፊ መታት ወረቀቱን ተቀብላታለች። አዶናይማ አብሯቸው ስለነበረ ወደ ኑኖ ያት ወግኖ ወረቀቱን ኤልሻዳይ ሚስጥሯን ሳታቅባት ተቀብሎ ለኑኖ ያት ስለሰጣት ኑኖ ያት ደግሞ ስለ ሷ ጤንነት የሚያወራን ፖስታ ይዛ ሄዳለች ማለት ነው። ሄለን ከመቼውም በላይ ና ከምንም በላይ የቶሚ መጥፋት በጣም እንዳሳሰባት እያየና ያለ ነው። ምክንያቱም ቶሚ ለሷ ሁሉም ነገር ነው። ሁሉም ነገሯ ነው። ችግሯን ወይም ደግሞ መሰሪነቷን ችሎ በልካም ሰው እንደሆነ ብታቅም እሷ ግን አሁን ላይ የቶሚ መጥፋት በጣም እያስጨነቃት ነው ያለው። ወዴት ነው ያለሁ? ወዴት ልፈልገህ? እኔ እኮ ከአንተ ውጭ መኖር አልችልም። እንዴት አድርጌ ነው ማገኘህ? ምን ውስጥ ነው የተደበቀው ብላ ራሷን ብታስጨንቅና ብታስብም ቶሚን የበላው ጅብ ግን አልጮህ ብሏታል። ጥፋቷን እና ተንኮለኝነቷን ችሎ እንደኖረ ቢገባትም አሁን ላይ ግን ከአይኗ ለድንገት ዙር ቢልም በጣም አስጨንቋታል። የምታደርገውና የምትሰራው ነገር ግራ ስለገባት ቤት ውስጥ ቁጭ ብላ ለብቻዋ ከማልቀስ ወዲህም ቶሜን ቶሚን ፈልጋ ማግኘት ስላቃታትም አሁን ላይ ስላደረጉት ነገርና እሷ እሱን ስለበደለችው ነገር እያሰበችም ራሷ ምን አይነት ክፉ ሴትና መጥፎ ሴት እንደሆነች እያሰበች ነ ምንም ነገር እንዳላጎደለባትና ምንም ነገር እንዳልቸገራት ለብቻዋ በውስጧ እያወራችም ቶሚ ሁሉንም ነገር እንደሰጣትና እሷ ግን ደስተኛ መሆን እንዳቃታትም ለብ በውስጡ በውስጧ እያወራች ነበረ እሷ ግን ከጀርባው ስትሰራ የነበረና ተንኮልና ሁሉንም ነገር አለቅሽ ብሎኝ አመል ሆኖብኝ እንጂ እንዳንተ መልካምና ጥሩ ባል መቼም አላገኝም። ምን ውስጥ ነው የገባኸው? የት ላገኘህ ብላ በሀሳቧ ብትባዝንም ቶሚን ግን ለማግኘት አልቻለችም። ቶሚ የገባበት ጉድጓድ ቢጠፋም አሁን ላይ ግናሆም ፖሊስ ጣቢያ ሄዶ ቶሚ ሞቶ እንደተገኘና ሞቶ ሬሳው ጉድጓድ ውስጥ ተጥሎ እንደተገኘ ታውቋል። አሁንም ለቤተሰቡ መጥቶ ቶሚ ሞቷል፣ ስለዚህ ሬሳችሁን ሄዳችሁ ማረጋገጥ ትችላላችሁ ፖሊስ ጣቢያ ብሎ ለማለት በጣም አቅምና ድፍረቱን ስላጣ የሚያደርገው ነገር ግራ ገብቶታል። ለኤልሻዳይም ለመንገር ክላሷ ውስጥ ገብቶ፣ ግን በሀሳቡ ሲያስበው ባትሽ ሞቶ ተገኝቷል ብሎ ሲነግራት የሚደርስባት ሀዘንና ችግሩን መቋቋም እንደማትችልቡ ሲያስበው ነገር እንደሌለበት አስቦ በቃ ቸኩ ያለውኝ መልካም ሁኚ በሚመጣው ችግር በሙሉ ከጎንሽ ነውኝ ብሎም ከነገራት በኋላ ጥሏት ወጥቷል ማለት ነው። ሄለንና ቤሉልም የናሆምን መቻኮል ሲያዩ ምንሆንሃን ለምናት አትቀመጥም ቢሎም ናሆምን ቤሉልን በጣም ቸኩ ያለው ብሎ ጥሏቸው ሳይነግሯቸው ወጥቷል ማለት ነው። ናሆን ከወጣ በኋላ ግን ሄለን ስልክ ላይ ተደውሎ ሄለን የሰማችው ነገር አቅም የሚያሳጣትና ወይም ደግሞ አንድ ከባድ ነገር እንደሆነ ማወቅ አይከብደንም ምክንያቱም በስልክ የተነገራት ነገር ራሷን መቋቋም እስከሚያቅታት